ከተሞች ውብነታቸውን ብሎም ጽዱነታቸው እንዲጠበቅ በርካታ የማስዋብና የአረንጓዴ ልማት ስራዎች ይሰራሉ። የሀዋሳ ከተማም ጽዱ ከተማነቷን ለማስቀጠል በርካታ ስራዎች በመሰራት ላይ ናቸው። ይህንን ተከትሎም ደረቅ ቆሻሻ አወጋገድ ስርዓትና አረንጓዴ መሰረተ ልማት ለመጠበቅ መመሪያ ተዘጋጅቷል። መመሪያውን ለማጽደቅ የሀዋሳ ከተማ ከተማ ልማትና ኮንስትራክሽን መምሪያ ከሲዳማ ክልል ከተማ ልማትና ኮንስትራክሽን ቢሮ ጋር በመሆን ለመምሪያው ግብዓት ለማሰባሰብ ከባለድርሻ አካላት ጋር በአዋሳ ከተማ መክረዋል። በከተማዋ የሚስተዋለውን ቆሻሻን በአግባቡ ለማስወገድ ችግር ለመቅረፍ እንዲሁም የአረንጓዴ ልማቱን ለማጠናከር መመሪያው እንደሚያግዝ የአዋሳ ከተማ ከተማ ልማትና ኮንስትራክሽን መምሪያ የምግብ ዋስትናና አረንጓዴ ልማት ዘርፍ ኃላፊ አቶ ሽታዬ ጉዜ ተናግረዋል። ከተማ ሁላችን እንደምናውቀው በአረንጓዴነቱ ነው የሚታወቀው። ሌሎች ከተሞችም ምሳሌ የሚሆን ከተማ ነው። ነገር ግን በዚህ ሂደት ውስጥ የሚታዩ መሰረታዊ የሆኑ ችግሮች አሉ። አንደኛው ከደረቅ ቆሻሻ አወጋገድ ስርዓት ጋር ተያይዞ ሁሉም ሰው በተባለው ሕግና ስርዓት ተከትሎ ከማስወገድ አንጻር ችግሮች ናቸው ያሉት። ነገር ግን አሁን ጠንከር ባለ አግባብ፣ ከፍ ባለ አግባብ ይህንን ደንብ አዘጋጅተን በቀጣይነት ካስተምሮ ባሻገር የሚታይ ጉድለት ካለ በቅጣት ሰዎችን ግለሰቦችም ተቋማቶችን እያረመን ለመሄድ ወሳኝ ነው ብለን ነው የምንወስደው። በመድረኩ የተገኙት የሀዋሳ ከተማ አስተዳደር ከንቲባ አቶ መክሪያ መርሻዬ የከተማ አረንጓዴ ልማት ማደግ ለዜጎች ጤናማ ሕይወት መሰረት ነው ብለዋል። የከተማችን የአረንጓዴ ሽፋናዋ ማደግ በራሱ ለዜጎች ጤናማ ሕይወት መሰረት የሚጥል ስለሆነ ከዚህ ረገድ ሀዋሳ የነበራትን ውበት የሚያስጠብቅ ስራ በእኛን ዘመን ጎልቶ የሚታይ ስራዎች እየተሰሩ ይገኛሉ። የአረንጓዴ ልማት አያያዝና የደረቅ ቆሻሻ አያያዙ በራሱ ነዋሪው በባለቤትነት የሚጠብቅ እንዳለ ሆኖ በሕግ ማዕቀፍም መዳኘት አስፈላጊ ሆኖ ተገኝቷል። በከተማዋ የሚስተዋለው የዲሽ መደፈን ችግር እያስከተለ መሆኑን ከንቲባው አንስተው በዘንድሮ ዓመት ችግሩን ለመፍታት ስራዎች መሰራታቸውን ተናግረዋል። የመድረኩ ተሳታፊ ባለድርሻ አካላት እንደገለጹት የደረቅ ቆሻሻ አወጋገድ ስርዓትና የአረንጓዴ መሰረተ ልማት መጠበቂያ መመሪያ ሲጸድቅ ያሉ ችግሮችን ይፈታል። አሁን የወረደው መመሪያ ህዝብ እንዲያውቀው የሚደረገው በጣም ደስ ይላል። ምክንያቱም የኢትዮጵያ ህዝብ ታዛዥ ነው። ፈቃደኛ ነው። መንግስት ከፍተኛ ጥረት እያደረገ ነው፣ ህብረተሰቡን በዛ መጠን ፈቃደኛ ሆኖ ይታገላል። ህገወጥ ስራ ዲች ላይ አሁን ለምሳሌ ፒፍሲ እየገጠመ ሌላ ቆሻሻው ጎርፍ ሲመጣ የተለያየ ነገሮች ሲያደርግ ነው የምናያቸውና፣ ያንን ግጥ በተቻለ መጠን ሰው ይጨዋል። ግን ተግባራዊ ያልሆነም ይሄ ግን ህግ ወደ ስራ ከገባ ያ አንድ እሱ ይቀራል።